እና የሚፈልገው ከኛ ጋር አብሮ የሚኖር እኛ ስንወለድ ወደ ጋዶ ዓለም ስንመጣ ለኛ የተመደቡ እያንዳንዱ የምድር ቆይታችን ከኛ ጋር ውለው ከምድር ስንድም አጅቦ ወደ ስፍራችን የሚያመጡ መላእክቶች አሉ። ከእግዚአብሔር የተመደቡ መላእክት የሚለው ቃል በመጽሐፍ ቅዱስ ውስጥ በብዙ ቦታ ተጠቅሷል። በብሉይ ኪዳንም በአዲስ ኪዳን ከብሉይ ኪዳን ይልቅ በአዲስ ኪዳን ነው የመላእክት አገልግሎቶች የመላእክት ሥራዎች። ለቅዱሳን ከተሰጠው አጋዥ ወይም ረዳት አካል ውስጥ አንዱ ነው መልአክ ለቅዱሳን በክርስቶስ ኢየሱስ። ዳግመኛ ስንወለድ አንደኛ የአብ ልጅ መሆናችን ነው ዋና ትልቁ ነገር። ሁለተኛ በክርስቶስ ቤዛነት መጠቃለላችን ነው። ሶስተኛ የመንፈስ ቅዱስ ማዳሪያ መሆናችን ነው። አራተኛ በመላእክት የምንገለገል አጋዥ ያለን፣ ረዳት ያለን መሆናችን ከክርስቶስ ውጭ ካሉት ሰዎች ይለየ ነው። ከክርስቶስ ውጭ ያሉት አማላክትን አማላጅ ብሎ ይጠቅማሉ። ልክ ናቸው። ለነሱ ነው፣ ለነሱ ነው። ለእናንተ ግን አይደለም። እናንተ ወደ ውስጥ ገብታችኋል። አማላጅ የሚያስፈልጋቸው በር ላይ ያሉ ሰዎች ናቸው። ወደ ውስጥ ያልገቡ ሰዎች ናቸው አይደለ ወደ ውስጥ ያልገቡ ደህንነት ያላገኙ ሰዎች መንገድ ሲፈልጉ አድርሰኝ ብሎ ይላሉ። እናንተ ግን አሁን ወደ አብ በሙላት ገብታችኋል። ለእናንተ አማላጅ አያስፈልጋችሁ። መላክ ለእናንተ አማላጅ ሳይሆን፣ ለእናንተ ረዳት አጋዦቻችሁ ናቸው። እስከ ክብራንጦ ለእግዚአብሔር አንድ የተወሰነ ክፍል እናነብና እንቀጥላለን። በመንገድ ይጠብቁ ዘንድ ወደ አዘጋጀው ስፍራ ያገባ ዘንድ እነሆ እኔ መላእክት በፊት እሰዳለሁ። በፊቱ ተጠንቀቅ፣ ቃሉንም አድምጠው። ስምም በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና ታስመርሩት፣ አታስመርሩት። ነገር ግን ቃሉን ብትሰማ፣ ያለውትንም ሁሉ ብታደርግ ጠላቶችን እጥላቸዋለሁ፣ የሚያስጨንቁንም አስጨንቃቸዋለሁ መላኬ በፊት ይሄዳልና ወደ አሙራይን ወደ ኬጣዬን ወደ ፈሪዛይን ወደ ካናአን ወደ ኤሎይን ወደ አቡሳያን ያገባል ያገባል እኔም እኔም ያገባል እኔም አጠፋቸዋለሁ፣ እያለ ይቀጥላል። ይሄ ለሙሴ በብሉይ ኪዳን እግዚአብሔር ከሙሴ ጋር ከሙሴ ጋር የመሆኑ ምልክት የሚሆኑ መላክተን በፊት እልካለሁ ብሎ ቃል ሲገባ ነው። አገልጋይ መላእክት ማለት ለእኛ ለአዲስ ኪዳን ልጆች አገልጋይ አገልጋዮችን ቅዱሳንን የሚያግዙ የእሳት ነበልባል የሚያድርገው አጋዥ ናቸው። መላእክቶች አጋዥ ናቸው። የሉቃስ ወንጌል ምዕራፍ ሁለት ሶሪ ምዕራፍ 22 ቁጥር 43 ሕኩር ብላችሁ አስተውሉ። ከሰማይ መጥተው የሚያበረታ መልአክ ታየው፣ በፍርሃትም ሲጣጠር አጽንተው ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ነጠብጣብ ነበር ይላል። እዚህ ጋ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ የመጨረሻ ምዕራፍ መጥተው ነፍሱ ተጨንቃ ወዙ ከፊት ይወረደ በሞት ሲጣጣር የሚረዳው መልአክ ከሰማይ መጣለት አገዘው ይላል። ክብር ለጌታ ይሁን። ለእያንዳንዱ ሰው የተመደቡ መላእክቶች አሉ። ብዙውን ጊዜ ከእኛ ጋር አብሮ ይገባሉ ይወጣሉ ከእኛ ጋር አብሮ ይተኛሉ፣ ይነሳሉ። ሲማሸም ስናጋም አሉ። ግን እናስተውላለን ወይ? ነው ይሁን እናስተውላለን ወይ? ታውቃላችሁ ወይ? እግዚአብሔር ለእናንተ የሰጠው ከእናንተ ጋር ያሉትን መላእክቶችን ታውቃላችሁ ወይ? ለምንድን ነው ከእኛ ጋር የሆኑ ሁሉ መዳን ይወርሱ ዘንድ ስላላቸው ለማገዝ የሚለኩ የሚያገለግሉ መናፍስት አይደሉም? እኔ መላእክት ሁሉም መዳን እንዲወርሱ እንዲወርሱ እንዳይሰነክሉ የሚጠብቁ የሚያግዙ የሚያገለግሉ ናቸው። አሜን። እስኪ አሜን። እስኪ መላእክት ባሉስ ከእኔ ጋር አለ። ክብር ለጌታ ይሁን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸዋል። ዳዊት ነው የምናገረው። እግዚአብሔርን የሚፈሩ እነማን ናቸው? እነማን ናቸው? እግዚአብሔር የሚፈሩ አጭር ነግልጽ። እግዚአብሔርን የሚፈራ ፈጽሞ ማንም ሰው እግዚአብሔር መፍራት አይችልም፣ ክርስቶስን የሚያምኑ ብቻ። ክብር ለጌታ ይሁን። ምክንያቱም ክርስቶስ ነው እግዚአብሔርን የፈራው እርሱ እግዚአብሔርን በመፍራት የተሰማለትን የተቀበሉ እነሱ ናቸው እግዚአብሔርን የሚፈሩ። ሐዋርያ ሥራ ምዕራፍ 27 ላይ ጳውሎስ እንዲህ አለ፤ የእርሱ የሆኖና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገብ የቁሞ ነበረና፣ እርሱም ጳውሎስ ወይ አትፍራ አለኝ። እነዚህ ክፍሎችን የምናዩ ከእኛ ጋር አብሮ ያለውን አጋዥ እያሳየንን። ታዲያ አጋዥ መልአክ ከእኛ ጋር እንዳለ በምንድን ነው የምናውቀው? አሁን ትልቁ ነገር እሱ ጋር ነው። በምንድን ነው የምናውቀው? ምልክት ውስጥ ምንድን ነው? አሁን መላእክት ስታያቸው ወይም መላእክት ከእናንተ ጋር አብሮ እንደሆኑ ወይም አብሮ የሰራ እንዳለ የምታወቁበት ምልክቶችን ካላወቃቸው አታቁትም አታቁትም ወይም ትሸሹታላችሁ፣ ወይም ትገስጹታላችሁ፣ ወይም አጋንንቶ ነው ምነው ልትሉ ትችላላችሁ። ዳሩ ግን እነዚህን ምልክት በጥንቃቄ ካወቃችሁ መልአክ ከእናንተ ጋር እንዳለ በዙሪያችሁ እንዳለው ታውቃላችሁ። አንደኛና የመጀመሪያ ልዩ ብርሃን፣ በብርሃን ውስጥ ያለ ብርሃን። አሁን ጠራራ ፀሐይ ነው አይደለም? በጠራራ ፀሐይ ረዳት መልአክ አደጋ ልጥልባችሁ ጠላቶቻችሁ ሲመጣ፣ ወይም አንድ የሆነ ነገር በፊታችሁ እንዳለ ከናንተ ቀድሞ ያየና በብርሃን ውስጥ በልዩ ብርሃን ይገለጣል። አሜን። በብርሃን ውስጥ የሚገለጥ ልዩ ብርሃን። ይሄ ብርሃን አይደለም መልአክ ሲገለጥ ይሄን ብርሃን አይደለም የምታዩ እንኳን መልአክ፣ ጌታ ሲገለጥ ይሄን ብርሃን አይደለም የምታዩ፣ በዚህ ብርሃን ውስጥ የሚያበራ ብርሃን። እስኪ አሜን እስኪ አሜን በሉልኝ። እስኪ በጠራራ ፀሐይ ሄዳችሁ ወደ ሰማይ ባትሪ አብሮ ይታያል አይታይም። ግን መልአክ ሲገለጥ በዛ ጠራራ ፀሐይ ልዩ ብርሃን አለ። እስኪ አሜን በሏ ልክ እሱ ብርሃን በብርሃን ውስጥ ብርሃን ሲበራ ካየ ቆም በል ከአንተ ጋር አለ። እስኪ አሜን ከአንተ ጋር አለ፣ ወይም ሴፍ መዞ ቁመሃል፣ ወይም ከአደጋ ሊታድግ ቁመል፣ ወይም ከክፉ ነገር ሊጠብቅ ቁመል። እስኪ አሜን በሉልኝ።

የሚያስደናግጥ ሳይሆን የሚያቃጥል ሳይሆን ኢየሱስ ጌታ ነው። የሚያቃጥል ሳይሆን ወይም እንዲህ አንጻ በርቆ አይኔን እንትን የሚያደርግ ሳይሆን፣ መላክ ሲገለጥ እና ጌታ ሲገለጥ በብርሃን ይለያል። ጌታ በአይን ሊታይ በማይችል ብርሃን ይከብባል። መላክ ግን የመላክን ብርሃን ማየት ይችላል። እስኪ አሜን፣ አጋዥ ነውና እስኪ አሜን ትላላችሁ። በብርሃን ውስጥ የሚበራ ልዩ ብርሃን ካያችሁ መላክቶች ከእናንተ ጋር አሉ ማለት ነው። በስራ ላይ ነው ማለት ነው። ለሚያጋጥማችሁ ነገር ሁሉ አትፍሩ። ክብር ለጌታ ይሁን። ሁለተኛ፣ የአካባቢ መቀየር። የአካባቢ መቀየር ያለበት አካባቢ በድንገት ሲቀየር ሙቀት ሆኖ ወይም ቀዝቀዛ ሜዲትል ሲሆን ወይም ቀዝቀዛ ሆኖ ወይም ሙቀት ሲሆን ወይም የሆነ ነገር አሜን፣ አሜን ሃሌሉያ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ አያችሁ። አንዳንድ ጊዜ ሁሉ አይደለም። አንዳንድ ጊዜ ለመዳን የሚላኩ መላእክቶች እዛ አካባቢ የታኘው እንዲፈወስ የሚላኩ መላእክቶች በመጣ ጊዜ፣ አንዳንድ ጊዜ አካባቢ ይቀየራል። ውሃ ይናወጣል፣ ሲያሜ ይናወጣል፣ አካባቢ ይቀየራል። አንድ የእግዚአብሔር ልጅ የሆነች ነበረች። አንድ ጊዜ እኔም እንግድነት ከአገልግሎት መልስ ምሳ እንድንበላ ሂደን ነው እና እኔም አገልጋዮችም ገብተናል። የቅዱሳን ቤት ነው። ገብተን ያለ ሳንና እንትን እዛ እንዲት መጣለች እና ምሳ ይዛ ስትመጣ በቃ የሆነ ተናወጠ። እቃው ሁሉ ተሰባበረ። ሁሉም ሲደናገር ተው ተው ተው አልኩኝ፣ ተው ተው አልኩኝ። ምክንያቱም አታውቀውም። የሆነ እዛ አካባቢ የሆነ መልአክ ተገልጧል። አሌሉያ! እስቲ ተው ተው ተው በሉና ተው እና እንጸልይ ስል ይገርማቸዋል። እንደዚህ አይነት ቀን በህይወት አይቻለም እማነቀው። የእግዚአብሔር ኃይል ወረደ። በዛን ቀን የውላቸሁ 13 ዓመት ሽባ ሆኖ የተኘው የዛ ቤት እናት ብድግ አሉ ካልጋቸው። ክብራም ጦለ ጌታ እኛ ለሳቸው ጸልየን አይደለም እንትን አድርገን አለ መላእክ። አያችሁ ቅዱሳን ሲገባ መላእክ ተከትሎ መጥተው ያችን የተኛትን ሴት ሊያነሳ ሲመጣ አካባቢ ተነወጠ። እስኪ አመን ትላላችሁ? የሆነ በቤታችሁ እየሰራችሁ ወይም በመስሪያ ቤታችሁ እየሰራችሁ ይሁን እናውት ከመጣ አትደንግጡ፣ መልአክ ገብተዋል። እስኪ አመን በሉልኝ፣ መልአክ ገብቷል። አንድ የሆነ ስራ ሰርቶ ያልፋ፣ በስራው ነው ምትላዩ። ክብር ለጌታ ይሁን። ሃሌሉያ ዮሐንስ ወንጌል ምዕራፍ አምስት ቁጥር 4 ነው ያነበብኩት። ሶስተኛ ልዩ ሽታ፣ ደስ የሚያሰኝ መዓዛ። ሃሌሉያ ይህን ተለማምዳችሁ ታውቃላችሁ። እናንተ ያልገዛችሁ፣ እናንተ ያልተቀባችሁ፣ እናንተ ያለራጫችሁ ለገንደ ቤታችሁ ውስጥ የሚደረው መዓዛ ያለው ሽቱ ከሸተተ፣ የቤቱ መዓዛ ከተለወጠ መልአክ ገብቷል። እስኪ አሜን። የዛ ነው መጣ። ቤታችሁ ቆጥላችሁ ያላችሁ ሽንት ቤቱ ሲካናዲያ ያላችሁ የሆነ ነገር ሳይ መጥፎ ግማት ያበቃባ አጋንንት በር ላይ ቁሟል ምትቱ። እስኪ አሜን በሉልኝ። አሜን በሉልኛ። ሁለቱ በሽታቸው ይለያሉ። አጋነት ይገማል። አሌሉያ፣ አሜን በሉልኛ፣ ይገማል። የእግዚአብሔር መልአክት ወደ ጉባኤ ሲመጣ የማታቆ ማዓዛ በጉባኤ ላይ ይወርዳል። የሽታውን አይነት አጣቁ እዴታችሁ ያላቸው በመኪና ውስጥ ያላቸው እንዲህ አይነ ነገር ሲፈጠር ካያችሁ የእግዚአብሔር መልአክ ነው። አንድ ጊዜ ከኛ አገልጋዮች አချင်း ጋር እዚህ መድከተው እቃ ልንገዛ ሄደን የሆነ የቸርች እቃ ልንገዛ ሄደን እና እቃ ገዝተን በራይድ ነበር ምንመጣው እና እኛ ልንሄድ ያለውን መኪና መንገድ ትተው በዚህ እንሂድ ብሎ አለን እና እየመጣን ያለ መኪና ውስጥ ልዩ መዓዛ አወደኝ። በቃ ልዩ መዓዛ ይገርማችኋል። እሱ መዓዛ እኔ ብቻ ነኝ ያሸተትኩት። ልጆችን ስታይቅ ምንም እንትን የተረዱ አይመስለኝም። ከነገር ጁሊያም ነበረች የሆነ ልጅም ነበር ረሳው እንጂ ማን እንደሆነ እና ልዩ ማእዛ ሲሆን መላእክት መኪናችን ውስጥ እንደገባ ረዳት መላእክት እንደገባ አንድ ነገር እንዳለ የተረዳው፣ አምስት ደቂቃ ሳነ ትልቁ መኪና ሊወጣብን እንዲህ ሲመጣ በእጁ ዛስቆማ አጫጭ ወደ ይበልጥ አለለም ይሄ ሆላችሁ ክርስቲያን፣ የእግዚአብሔር ልጆች እባካችሁ መላእክቶች እንዲያገለግላችሁ ከእግዚአብሔር የተላኩ ናቸው። በንግድ ስፍራችሁ በቤታችሁ፣ ስትወጡ ስትገቡ ተለማመዱ። እስኪ መዓዛውን ተለማመዱ። እስኪ አሜን ተለማመዱ። መላእክቶች ሲገለጥ መዓዛ አላቸው። የሆነ ልዩ ጠረን አላቸው፣ ልዩ ጠረን አላቸው ያን ልዩ ጠረን ቤታችሁ ሲያውድ ያላችሁበት አካባቢ ከለወጠ መላእክት ገብቷል። አሁን አንድ የምታወሩ ነገር ካለም ከጌታ ጋር አውሩ አሌሉያ የምትሉትም ነገር ካለ ባሉት አንድ የሆነ ነገር ሊሰብርላቸው መጥተዋል ወይም መጥተው አየር ላይ የተያዘውን የጸሎታችሁን መልስ ሰብሮ ሊያስለቀቅ መጥተዋል እስኪ አሜን በሉልኝ ወይም እናንተ ማታውቃቸው የሚያውቃቸው እናንተ መታያቸው የሚያዩያቸው ሊያጠቃችሁ መጥተዋል። ስለዚህ እሱን ሊከለክልላቸው መጥተዋል። እስቲ ክብር አምጡ ለጌታ፣ ሀሌሉያ። አራተኛ ከደመና ጋር የምንጠበጠቡ የበረዶ ደቀቅ የሚመስሉ አጋዥ መላእክቶች የውላችሁ እየሄዳችሁ፣ ይህም ብዙ ጊዜ ታውቃላችሁ፣ ግን ምን እንደሆነ ያጣቁ በዝም ብላችሁ መንገድ ይሄዳችሁ የሆነ በረዶው ነገር የሆነ ይሄው ምንድነው? እንደ ጤጥ አይነት ነገር በሰውነት ላይ ዘንበው እንዲህ እንዲህ ጠርጋችሁ ትሄዳላችሁ። እኔ ብዙ ጊዜ ያገጥመኛል። ይሄ ነገር ሳይገል ትሄዳላችሁ። ታውቃላችሁ፣ መላእክቶቻችሁ ይሄን ደመና ሰንጥቆ ነው የሚመጡ። እስኪ አሜን። ክንፍ አላቸው። በክንፉ እየበተነ ሲመጡ እናንተ አታዩም እንጂ የደመና ብናኝ በእናንተ ላይ ይበረናል። ቁመን እንቀጥላለን። በሚቀጥለው የቃል ጊዜ እንዳለ ውስጥ ሃሌሉያ። አንድ አዝማች እንዘምራለን እንዘመራለን ሳትዘምሩ ነው ያሰውረትኩኝ። ኢየሱስ ጌታ ነው። እኛን የሚያዘምረን ኤሌክትሪክ ነው እንዴ? አይደለም፣ ልጅ ጀግና ነው። ክብር ለጌታ ይሁን። ሃሌሉያ ሃሌሉያ። ቀይናችሁን ከፍ አድርጉ እስቲ ጌታ የተባረክ ይሁን። ይቀጥላል። በሚቀጥለው እንቀጥላለን። አራት ላይ ነው የቆምን ነው ከእግዚአብሔር ከመደበላችሁ የጌታ መልአክ ጣልቃ ጋር በሕይወታችሁ መላእክት ከእናንተ ጋር እንዳለ እየሰራ እንዳለ የምታውቁበት ምልክት ነው የነገርኳችሁ ያለ ። ዛሬ አንዳንዶቻችሁ ከዚህ ምልክት ጋር ትለማመዳላችሁ። አሜን፣ ክብር ለጌታ ይሁን። በብርሃን ውስጥ ልዩ ብርሃን ታያላችሁ። አሌሉያ። አካባቢ ሲቀየር መንደር ሲቀየር እየሄዳችሁ አትሞስመር ሲለወጥ መላክ እዛ ጋ አለ ማለት ነው። ልዩ ሽታ ያላችሁበት ቤት ልዩ መዓዛ ከናወጠ፣ በቢሮአችሁ፣ በሱቃችሁ፣ በመኪና ውስጥ ሄዳችሁ የሆነ ለድንገት ልዩ ሽታ ከሸተተ መልአክ ገብቷል፣ በመኪናችሁ ውስጥ አሜን በሉልኝ። አጋዥ መልአክ ከአንተ ጋር አለ። ለምንድን ነው የገባው? ወይም ፍሬን ሊበጠስ ብሏል፣ ወይም መሪ ሊበረሽብህ ነው፣ ወይም አደጋ ጣይ አጋጥሞሃል ማለት ነው። ስለዚህ ሊታደግ መጥተዋል። አሜን በሉልኝ ባ አረ፣ አሜን በሉልኝ። ይኸው ስሙኝ፣ በደንብ አድርጋችሁ ስሙኝ። የሆነ የውልቼ በቀትር ላይ ካለው ጋንን ሊጠብቀ፣ ከሌሊቱ ግርማ ሊጠብቀ የተላኩ መላእክቶች አሉ። አሜን በሉልኝ። እንዳትሰነከል እዚህ ምድር ላይ ዘመንን እስክጨርሽ ድረስ የምጠብቅሽ መላእክቶች አሉ። ከብር አምጡ ለጌታ እባካችሁ። አሌሉያ አሌሉያ አሌሉያ! ኢየሱስ ጌታ ነው። እጆቻችን ከፍ አድርገን ጸልይ

ምስጋር እያመሰገናችሁ ስለተላከናችሁ መላክት ከእናንተ ጋር ስላላቸው መላእክት። አሌሉያ! ጌታ ብቻችሁን አልጣላችሁ። ጠባቂ መላእክቶች አላችሁ። ከእሳት የሚያስመልጣችሁ የአንበሳ አፍ ዘግቶ የሚያስመልጥ፣ የእሳት ኃይል አጠፍቶ የሚያስመልጥ፣ የውሃን ሙላት አጠፍቶ የሚያስመልጥ በባህር ማጃዳዳላስ አመስግኑ፣ አመስግኑ፣ አመስግኑ፣ አመስግኑ። ጌታ ስለላከላችሁ መላእክት፣ ከእናንተ ጋር ስለጣሉ መላእክቶች፣ እናንተ ከእናታችሁ ማህፀን ስትወጡ ጠባቂ መላክ ከእናንተ ጋር አለ። ዛሬ ትለያላችሁ። እናንተ ጌታችሁ ስታመሰግኑ ከእናንተ ጋር ሊያመሰግን ይመጣል። ምስጋና ምስጋና አመስግኑስቲ ይገባሃ ሃሌሉያ። ጌታ ሆይ እናመሰግናለን። ስም የተባረከ ይሆን። ቅዱስ ስም የተባረከ ይሆን። ስምን ሊያከብሩ ከኛ ጋር አንተን ሊያመልኩ ከክፋት ሊጠብቁን የእሳት ነበልባል ሊያደርጉን እኛ ከማናያቸው ከሚያዩን ሊሰወሩን ከፊታችን ቀድመው መንገዳችን ሊያስተካከሉ ቅዱሳን መላእክቶች ከነገር አለ። ከልጆች ጋር አለ። ከሴቶችና ከወንዶች ጋር አለ። በእሳት ውስጥ ያልፉ፣ የእሳት ኃይል ያጠፋል። አንበሳ አፍ ሲጣል፣ የአንበሳ አፍ ይዘጋሉ። በሞት መካከል ሲሄዱ፣ የሞትን አለቃ ይመታሉ። አሌሉያ ሃሌሉያ። የእግዚአብሔር መልአክ አለ። ጉድጓድ ስትጣል የአናብስት አፍ ይዘጋልሃል። በእሳቱ ስትሄድ የእሳትን ኃይል ውሃ ያደርጋል። በውሃ ስትሄድ እንዳያሰጥምህ በእጅ ተሻክሞ ያሻግረሃል። ሃሌሉያ በብርሃን ፍጥነት ይመራሃል። ከወጥመድ ያስመልጣል። እግር እንዳይሰነክል ይጠብቃል። ከጌታ ተልከዋልና፣ ሃሌሉያ ውድ ወይ እናመሰግናለን። ስም እየተባረከ ይሁን። ዛሬ ማለዳ ለልጆች እግዚአብሔር ከመላእክቶቻቸው ጋር ባሪያዎች የቀደሙ ቅዱሳን ዋው! በብሉይ ኪዳንም በአዲስ ኪዳንም ቅዱሳን ከመላእክቶች ጋር አብሮ ይወጣሉ ይገባል። ሃሌሉያ! በድካማቸው ያግዛቸዋል። ሲረድ ምግብ ያመጣላቸው። እስኪ አምንትላላችሁ ይህን ነገር ብቻ ያልን አይደለም። ይህን አገልግሎት ተጠቃሚ ነኝ እኔ። ክብር ለጌታ ይሁን። በመከራ ወራት ኢየሱስ ጌታ ነው። ንጹ ድቀት የሚበላን ኢየሱስ ጌታ ነው። አምጥቶ መግቦን እናቃለን። ክብር ለጌታ ይሁን። እስቲ ተለማመዱ። ግደለን ቃይናችሁን ከፍ አድርጎ ጌታ ሆይ በሉ። ስቲ አንተ በሉ። ስቲ መላእክቶችን የፈጠርከው እንዲያግዙኝ ነው እንዲያበረቱኝ ነው የእሳት ነበልበል እንዲያደርጉኝ ነው። እኔ ባለማወቅ የመላእክትና አገልግሎት አልተጠቀምኩም። ዛሬ ግን እነዚህ መላእክቶች ለእኔ የተላኩ ናቸው፣ ወዳጆች ናቸው፣ አገልጋዮች ናቸው፣ ጠባቂዎች ናቸው። በስሜ በሉ ስ እቀብላቸዋለሁ። በስሜ በሉ ስ የራሴ አድርጋለሁ። በስሜ በሉ ስ አገልጋይ አድርጋለሁ። የእሳት ነበልበል ያደርጉኛል። ከዛሬ ጀምሮ በሉስቲ በመንገዴ ሁሉ የጌታ መልአክ ከኔ ጋር አለ፣ ከኔ ጋር አለ። ከኔ ጋር አብሮ ይወጣል፣ ከኔ ጋር አብሮ ይገባል። ከጳውሎስ ጋር እንደነበር፣ ከጴጥሮስ ጋር እንደነበር፣ ከያዕቆብ ጋር እንደነበር፣ ከማርያም ጋር እንደነበር፣ ከዮሴፍ ጋር እንደነበር፣ ከኔ ጋር አለ፣ ከኔ ጋር አለ። ሃሌሉያ በጭብጨባ ታቀበሉ። ታንኪ ዩ ብላችሁ ታንኪ ንኪ ማንጅል ንዩ ማንጅል ንዩ የኔ ማላት ብላችሁ ደግማችሁ በጭብጭባ ተቀብሎት። አሌሉያ! ክብር ለእግዚአብሔር ይሁን። አረፍ እንላለን። ጌታ እግዚአብሔር የተባረከውን ዛሬ እኛ ብቻ አይደለም በድምፅ የምንጋተረው ሰባኪያችንም በድምፅ ትጋተራለች። ክብር ለጌታ ይሁን። ሰዓቷንም አልበላውም በትክክል ይህን ነው ጌታ እናመሰግናለን። ዛሬ በእግዚአብሔር ቃል ከኛ ጋር አበራ የምትለው ፓስተር ጁሊያ ናት። ፓስተር ጁሊያን በፍቅር በክብር ወደ ዝጥሩ ልኝ። አሌሉያ ንዩ፣ ጌታ ይባርክሽ። ማብራት አጠፋሽ እንጂ